አብርሽ ዛሬ እንግዲህ ከሩታ ጋ ካልተኛው ሞቼ ይገኛሉ። ካንቺ ጋ መተኛ አምሮኛል ያለ ነው ጋይስ። ሩታ ደግሞ ሞቼ ነው ቆሜ ነው አልጋ ላይ ወተ ምተኛ። የተከበረ አልጋ ነው የልጄና የኔ ብቻ ነው ያለ ነው። የእውነት ይሄ ነገር በነገራችን ላይ አናላቅም ሩታ ደግሞ ማለት ነው። የኔ ቆንጆ ለምን ፈራሽ? ተጋብታችሁ የለ ምን ያስፈራሻል? እናት ትመጣለች ብላ እየፈራች ነበር እና ለማንኛውም ውዶች እንዴት ናችሁ? ደህና ናችሁልኝ? እኔ አለሁ እግዚአብሔር ይመስገን። ሰላማችሁ ብዙ ይበልኝ። እንግዲህ በና ሩታና በና አብርሽ ከመሸ በኋላ መጥቻለሁ ማለት ነው ውዶቼ፣ ስለ ተመላለስኩባችሁ ይቅርታ፣ በድጋሚ መጥቻለሁ። ይሄ ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። 12 ሺ ልንገባ ነው እሺ፣ ሌትስ ጎ ጋይስ። እና አበረታቱኝ፣ የምታበረታቱኝ ደሞ ከልብ ከልብ አመሰግናለሁ ማለት ነው። ሁላችሁም በጣም ነው የምወዳችሁ። በነገራችን ላይ ጨዋ ፋሚሊ፣ ጨዋ ሰብስክራይቦቼ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ ይወዳችሁ የኔ ውዶች ማለት ነው። ቃላት የለኝ። ማርያምን ባይመቻችሁም ቢመቻችሁም ቪዲዮዬን አይታችሁ ላይክ ምታረጉልኝ ልብ ቅን ያላችሁ ከልብ አመሰግናለኝ። እንግዲህ አብርሽ ከመሸ ነው ቪዲዮ የለቀቀውና ሩታ ጋይዶ እንግዲህ ፈታ ለማረግ ነው ያው በእምነትም ከሄደን አይፈቀድም። እውነት ለመናገር ሴት ልጅ ክርስት ስጀምር ሴት ልጅ ወልዳ ክርስትና ሳታነሳ ምናምን ከወንድ ጋር ስንተመተኛትም አይችልም እንደዛ ነው ካልተሳሳቱ፣ ጋይስ ዶቼ ያው ሙሉ አደለውኝ፣ ገባቸው ሰው ልጅ አደለው፣ ልሳሳት ይችላለሁኝ። እና እንግዲህ አብርሽ እሷን ፈታ ለማድረግ ነው። እናቴ እንግዲህ አንድ ሴት ከወለደች በኋላ ዲፕሬሽን ውስጥ ትገባለች፣ ታስባለች፣ ትጨነቃለች። እዴ ፈታ አርግ ስላለችኝ ነው ምናምን እያለ ነበረ ና እንወስ ደስ ስላል ሩታ እንግዲህ ምንም አልበቃ ልቀበልም አለች ጋይስ አሽሙር ደግሞ ሩታዬ ሲችልበት ጋይስ ጠቅ ያረገች እኮ ነው ጋይስ፣ ጠቅ ያረገች ነው። አብርሽ በእኔ ምክንያት እምከፋ ሰው አለ፣ ያ ሰው ደግሞ በእኔ ምክንያት ህይወት እንዲያጣ አልፈልግ። አይ እርቤላ እኮ ነው በአሽሙር የምትላጠለጠ። ወዮ ወዮ፣ ሩታየ፣ ወዮ ሩታየ። ምን አለች ደግሞ? ማቆያ እኮ ነው አለች አንዱ፣ ወይ የሱስ ማቆያ አላለችም። ሩታ የግኮት ይፈልጓለሽ። ትላንትናማ በጣም ስታወሪ ምንም አልፈልግም ስቲ ነበር ከእሱ ዛሬ ግን ፍቅር ፍቅር የተጫወታችሁ ነው ማለት ነው። ያምርባቸዋል። ባይዘዊ አብርሽ ደግሞ ሰሞኑን ኮሜዲያ ነው ና አልኩ ኮሜዲያን አልተቻልክም። እንደዚህ ስታምሩ ባይዘዊ ማለት ነው። እና ግን እኔ የምላችሁ ባትናናቁ ብትከባበሩ ይመረጣል። አውሩታ ሁኔታ ታውቃላችሁ። ምን ያህልም በወዳትም ጥፋቷን ይናገራለም? ሶሪ ጋይስ ገባችሁ። ግን ሩታውን ንግግሯ ትንሽ ያስጠላል፣ አንዳንድ ቃላቶች ብዬ ነው ማስበው። ነው ለመናገር መልሷ በእርግጥ አልፈርድባትም፣ እሱ ከሚያደርገው ነገር ነው አልፈርድባትም። ግን ያው ሚዲያ ነው ብትጠነቀቅ ደስ ይለኛል፣ እንደኔ ማለት ነው። መቼም የልጅ እናት ሆነሽ የለ እና ብትከባበሩ ካሉኔ ያው በሰላም ብትፈቱ ይመረጣል ብትታረቁ ልጃችሁን በፍቅር ቢታሳድጉ አብረሽም ሰፍ ሰፍ ከሚል ማለት ነው ክርስትናችሁን አንስታችሁ ከዛ በኋላ አዲስ አበባ የሚያምር ቤት የተዘጋ ቤት ገብታችሁ ፋ ድምቅ ማለት ያለባችሁ ብዬ አስባለሁኝ። እንግዲህ አብረሽ ካልጋ ላይ አልወርድም ካልተኛው ነተኝ ግግም እኮ ናል ጋይስ፣ ግግም አብረሽማ የሌለ ስሜት ውስጥ ገብታል ጋይስ ገብቷል። ኦይ ሆደ ብላጋ እና ሮታ እንግዲህ አንዴ ትስቃለች አንዴ ትቆጣለች በቃ ሁሉም ነገር ትችልበታለች መቆጣቱም መሳቅም ገባቸው አይደለ ኮስቶር ማለቷን እንዴ ምንም ማድረግ አይቻልም ጋይስ ምንም ማድረግ አይቻልም። አብርሽ ግን እንደዚህ አይነት ቪዲዮ እዚያ ባመጣ ደስ ይለኛል፣ እውነት ለመናገር ልጅቷ ገና ሳምንት ሳይሞላት እንደዚህ አይነት ማለት የሚያስተምር ነገር የለም። በርግጥ አንተ ያሰብኩት በመልካም ነገር ነው፣ ሩታ ፈታ ለማድረግ ነው፣ ይገባኛል። ግን ሴት ልጅ ገና ሳምንት ወልዳ ሳምንት ሰዓት ሞላ እንደዚህ አይነት እንጃ። ግን ኤኒዌስ ባልና ሚስት ስለሆናችሁ የፈለጋችሁ የመስራት መፍትሄ አላቸው፣ በርግጥ እና ይሄ ነው ሌላቸው፣ የሚፈልጉ ማለት ነው። ይኔ ውዶች ያው ቢስማሙ ቢታረቁ። በተለይ ብዙ ሰው ማለት ነው አብርሽ ሽማግሌ ላክ፣ ታረቅ ያሉ ነበር ኮሜንት ሳይ ነበር። እና እኔም ያልኩት ይሄ ነው ማለት አብርሽ ወጠጤ ልጆችን ከሚልክ የራሱ ሽማግሌ ልኮ ቢታረቅ ይመረጣል ብዬ ነው የማስበው። ይህ ቪዲዮ ከወደዳችሁ ላይክ ውዶች